እኔ ነኝ ውሸት። ለማንኛውም ሁለታችንም ነን ያገነፋነው። ወይኔ ወይኔ ይልሀል። ታመጣና ይሄን ቁጭ አደረግሽበት። የምር እዚህ ጋር እን ሴኑን አስገባችበት። በርግጥ በርብሬ እንትን ላይ ምን ነበር ማድረግ የነበረብን ነሳ እዛ ማፊያው ላይ ማለት ነው። ግንኛ ዋይ አይዲን እና ያ አይዲን ትላለማት

አረ ወላሂ እስኪ ገንፎ የሚታወቀው እንደዚህ አድርገው እጅህ ላይ ካልያዘ እንደዚህ ስታደርገው ይኸው አይይዝም። ገንፎ በቅቤ ወዳን ቀልቤ። አረ በማንኪያ እየበሉ እኔ እኮ በማንኪያ የሚበላ ሰው አልወድም። ምን ማለት ነው? እሱ በጣም እንትን ነው። ሄደው ማንኪያ አምጥተው ማንኪያውን ድብቄባቸው ነበር። ማንኪያ ሄደው አምጥተው አንድሮ ማለት ነው። ለማንኛውም እኛ ክላሳችንንም ሳሎናችንንም አንድ ክላስ ብቻ ትኖራለህ። አባቴ አስዬ እንዴት ነው? ተመቸሽ? ገንፎ በጣም ምርጥ ነው። ገንፎ በጉራጌ ምን ምን ነው የሚባለው? ነው ምርጥ ነው። ባለሞያ ናት። ሶስት ቀን ነው እዚህ የምሰራው እኔ ምግብ ስራ። ለምንድን ነው የማታግዙኝ? እኔ ላግዛ ሲሄድ እሺ አትለኝም። ለዛ ነው ቤት። ግን ታጸጃለሽ። ተነስተ ትንሹ አልጋ ያነጣጥፋል ያነጠፈዋል አልጋ ይዩት። እውነት በጣም ጎበዝ ነው። የሆነ ልጅ ነው በጣም የነቃ ማለት ነው ነ ስሬስ የሚወደው በጣም ቃልጣፋ ልጅ ነው። የነቃ ማለት ነው። አ በጣም ደስ ይላል። እና በዚህ አጋጣሚ ሰብስክራይብ አድርጉልኝ። ሁለቱንም ነው ማለት ነው። አይጣፍጥም፣ አይጣፍጥም እያለቀምን ማለት ነው። ዘመዴ የለ ረጭ ትግር አስየ እንግዲህ በጣም እንወዳቸዋለን። ወጣላ ካሜራ ወጣታ ቁጭ ብለ ግን ፖኒ ማለት ትንሹ ሲያገነፋ ማለት ነው። አይ ያገነፋ እውነት ያጣሉ ቁርጥ ነው ያደረገኝ እና ገንፎ ብቻ ቤት ነው የጠረኩኝ እና ገንፎዋ ገንፍቶ ምናምን አስቡት ለወላችሁም፣ እንደዚህ አይነት ባል ይስጣችሁ። አሜን በሉ፣ አሜን በሉ፣ አሜን በሉ። ለኔ መርቁልኝ፣ እንደዚህ ቁርስ ሰርተው የሚያበላኝ ባል ይስጥሽ። አስቡት፣ ትንሹን ይዘሻል። እንግዲህ ከዚህ አስቴ መሆን ምን ቀጥ በል እንጂ ምንድን ነው የማጎምጽ። አስቴ ቁርስ ሰርተው ምግብ ሰርተው የሚያበላሽ ባል ይስጥሽ። በሉኝ፣ መርቁኝ፣ እስኪ እናንተ መርቁኝ፣ አስቱዬ የእኔ ቆንጆ ገንፎ ገንፎቱ የሚያበላ ባሊስትሽ አሜን። ቡና የሚያፈላ ባሊስትሽ አሜን። የዋህ ባሊስትሽ አሜን። ይልሃል እንግዲህ ሰርቶ የሚያበላ ባሊስታት አሜን። አይዋ ልጅ የሚፈልግ ባሊስታት አሜን። የሚያገለፋ ሳይሆን ሌላ ደግሞ የሚያበላት እውነት ለመናገር ምርጥ ነው ይሄ ገንፎ። ትንሹ እንዴት ነው እንዴት አየኸው? ኢትዮጵያ የምትበላው ገንፎ ነው። በተለይ ወላሂ አመሰግናለሁ። እንግዲህ በባሌ ከተመሰገንኩኝ፣ በዚህ ማንኪያ ነው አልችልም፣ በእጄ እንዲያርጋችሁ ብሉት ብሉ። ምንድን ነው እንዲያር እንዲያርጋችሁ ብሉት። በስነ ስርዓት ማለት ነው። ቆንጠጥ ቆንጠጣት ብሉ። ርቦና ናችሁ በአንዴ ነው ያጠገበችኝ። ብሉ። እንግዲህ ይሄን ይመስላል። ራዮች ለ ይሞላን ወላሂ። ይሄ ብቻን ስለ ቀረጽን ራዮች በጀግንነት በሴትነት ትላለህ እንግዲህ ወሎ ይወጥ ትላለህ ከዛ ይቀጥላል ትላለህ ከዛ ጉራ። ስላዳመጣችሁ እጅግ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ መልካም ሁሉ ተመኝ። ጉራጌዎች የምንታወቀው በቡላ ነው። ምንድን ነው ቡላ? ሁላታቂም በእንትን የሚፈቀፈቀው ማለት ነው። በቆጮ ተፈቅፍቆ እንትኑ ይወጣል፣ ቃጫው ይወጣል። ከዛ በኋላ እውነት በጣም ምርጥ ነው። ይገርማል። አንተ ታውቃለህ። ቡላ ቆጮ መንበላ እናውቃለን። ልጅ ተነሳ፣ ደህና ሁኖሽ። በጣም እንወዳቸዋለን። ቪዲዮን ከወደዳችሁት ላይክ